ሲምባትራብል የውጭ ሀገር ዜጎቹን እያመጣ ኢትዮጵያን የማስጎብኘት ሀያ አምስት ዓመታት ልምድ አለው። ኢትዮጵያውያንን ወደ ቱርክ፣ ግሪክ፣ አርሜኒያ፣ ሩሲያ፣ ግብፅና እና እስራኤል እየወሰደ በአይን የሚታዩትን አሳይቶ በእጅ የሚዳሰሱ የተቀደሱ ስፍራዎችን ያስዳስሳል፣ ያሳልማል። እናቱ ቅድስት ድንግል ማርያም የዋለች የቆመች ያደረችበትን ልጇ ወዳጇ የተወለደ ያደገ ያረገበትን፣ የሚቀር የለም። ለዚህ ዓመት ለፋሲካ ወደ ኢየሩሣሌም ቀን ቆርጧል። ሚያዝያ 8 ተሂዶ ሚያዝያ 21 መመለሻ ወደ ኢትዮጵያ። ቅዱስ ሥጋውን ክቡር ደሙን ለሚቀበሉ ቆራቢዎችና ለሚመለክሱ ልዩ ዝግጅት ተደርጓል። የፈረንጅ ምግብ ለማይስማማቸው የሀበሻ ምግቦች ደውሉ። ለመሄድ ተመዝገቡ 011 6622922988338 በአማራጭ 095344400 ከኢትዮጵያ አየር መንገድ ጋር በመተባበር ሲምባ ትራቭል ታዛዥ ልጆ